ሰላም ጤና ይስጥልን። ውድ የዩቲዩብ ቻናል ቤተሰቦች፣ ይህ ጤናማ ህይወት ነው። እንኳን ደህና ወደ ጤናማ ህይወት የዩቲዩብ ቻናል መጣችሁ። በዛሬው ቪዲዮችን የፊት መታጠቢያ ክሬሞችን በተመለከተ እንነጋገራለን። እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትቆዩ የጋበዝኩኝ። በቀጥታ ወደ ቪዲዮ ከማለፌ በፊት ለዚህ ቻናል አዲስ ከሆናችሁ እንኳን ደህና ወደዚህ ዩቲዩብ ቻናል መጣችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁ እንዳትረሱ። ለማንኛውም ጥያቄ ጥያቄ ኮሜንት ቦክስ ላይ ያስቀምጡልኝ። ቴሌግራም አካውንቴንም አስቀምጫለው እሱንም ጆይን በማድረግ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። እንግዲህ በቀጥታ ወደ ዛሬው ቪዲዮ ሳልፍ ቅድም እንደተናገርኩት የፊት መታጠቢያ ክሬሞች ለፊታችን ጤናማነት ወሳኝነት አላቸው። በተለይ በሴራቪ የምትጠቀሙ ሰዎች አጠቃቀሙን በየግድ ማወቅ ይኖርብናል። ምክንያቱም የተለያዩ የሴራቪ ምርቶች አሉ። እነዛ የሴራቪ ምርቶች ለየቆዳ አይነታችን የተለያየ ነው ማለት ነው። እነሱን ዛሬ በደንብ

እንግዲህ ከአንደኛው ስንጀምር ሃይድሬቲንግ ፍሽካል ክሊነር የምንለው የሴራቪ ምርት አይነት አለ። ይህ የሴራቪ ምርት በብዛት ደረቅ ቆዳ ላላቸው ሰዎች የሚመከር ሲሆን፣ ፊታቸው ሞይስቸራይዝድ እንዲሆን ወይም ደግሞ ቅባታማ እንዲሆን ያደርገዋል። ወይም ደግሞ ፊታቸው ላይ ያለውን ቅባት በብዛት ተገፎ እንዳይወጣ ወይም እንዳያልቅ ስለሚያደርገው በብዛት ፊታችሁ ደረቃማ የሆኑ ሰዎች መጠቀም ያለባችሁ የሴራቪ ምርት ሃይድሬቲንግ ፋሻል ክሊንሰር የተባለውን መሆን መቻል አለበት። ስለዚህ በምትገዙበት ጊዜ ለእናንተ የሚሆነውን የሴራቪ ምርት መግዛት ይኖርባቸዋል ማለት ነው። በሁለተኛ ደረጃነት ደግሞ ፎሚንግ ፋሽል ክሊንሰር የምንለው አለ። ይህ ፎሚንግ ፋሽል ክሊንሰር የምንለው ደግሞ ቅባታማ ቆዳ ላላቸው ሰዎች የሚመከር ሲሆን በብዛት ቅባታማ ቆዳ ያላቸው ሰዎች በዓለም አቀፍ ደረጃም በሀገራችንም እንደሚበዙ ይታወቃል። ስለዚህ ቅባትን በማስወገድ መጠነኛ የፊት ወዝ እንዲኖረን ስለሚያደርግ እና ፊታችንን እንዳይጎርባበት ይህ ምንድን ነው እንዳይቆሽሽም፣ በዛ ላይ ደግሞ ቆዳችን እንዳይበላሽ እንዳይሰነጣጠቅ ስለሚያደርገው ይህንን ብትጠቀሙ የተሻለ ነው ማለት ነው። ምክንያቱም ሞይስቸራይዝድ የሆነውን የቆዳውን ክፍል መጠኑን በመቀነስ ወይም ደግሞ ይሄ ይዘቱን በመቀነስ ኖርማላይዝድ ያደርገዋል ማለት ነው። ስለዚህ ፎሚንግ ፋሻል ክሊንሰርን ብትጠቀሙ የተሻለ ይሆናል ማለት ነው። ሌላኛው ሪኒዊንግ ኤሴ ክሊንሰር የምንለው ሲሆን ይህ ደግሞ በተለይ በወጣትነት ዘመን ወይም ደግሞ በጉርምስና እድሜ ላይ የሚፈጠር የብጉር ፊታችን ላይ የሚወጣ ብጉር ይኖራል። ይህ ብጉር በሚኖርበት ጊዜ ብጉርን ለማጽዳት ወይም ደግሞ ለማስወገድ በበቂ ሁኔታ ያገለግላል ማለት ነው። ስለዚህ ወዳችን ላይ ያሉትን አላስፈላጊ ወይም ደግሞ ዴድ ሴሎችን በማከም በማስወገድና አዳዲስ ሴሎች ክሬት እንዲደረጉ እና ፊታችን ወደ ነበረበት ቦታውና ሁኔታው እንዲቀየር ስለሚያደርገው ይህንን የሲራቢ ምርት ብትጠቀሙ ፊታችሁ የተስተካከለና ወጥ ከለር እንዲኖሩ ያደርጋል። ስለዚህ ውድ የዩትዩብ ቻናል ቤተሰቦቼ እነዚህን ሶስት አይነት የሴራቪ ምርቶችን በመጠቀም እንደ የቆዳ አይነታችን ቆዳችን በተለይ ፊት ቆዳችንን መጠበቅ እንችላለን። እንዲሁም ደግሞ አላስፈላጊ ወጪዎችንም ከመከላከል አንጻርም ከፍተኛ ሚና ስላላቸው የምንጠቀማቸውን ክሬሞች መጀመሪያ ለቆዳ አይነታችን ይሆናሉ ወይስ አይሆኑ የሚሉትን ሼክ ማድረግ ይኖርባችኋል። በሌላ ቪዲዮ ተመልሼ እስከምመጣ ቻናሉን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉ። ቻው ቻው። ሰላም ጤና ይስጥልን። ውድ የዩቲዩብ ቻናል ቤተሰቦች ይህ ጤናማ ህይወት ነው። እንኳን ደህና ወደ ጤናማ ህይወት የዩቲዩብ ቻናል መጣችሁ። በዛሬው ቪዲዮችን የፊት መታጠቢያ ክሬሞችን በተመለከተ እንነጋገራለን። እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትቆዩ የጋበዝኩኝ። በቀጥታ ወደ ቪዲዮ ከማለፌ በፊት ለዚህ ቻናል አዲስ ከሆናችሁ እንኳን ደህና ወደዚህ ዩቲዩብ ቻናል መጣችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁ እንዳትረሱ። ለማንኛውም ጥያቄ ኮሜንት ቦክስ ላይ ያስቀምጡልኝ። ቴሌግራም አካውንቴንም አስቀምጫለው። እሱንም ጆይን በማድረግ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። እንግዲህ በቀጥታ ወደ ዛሬው ቪዲዮ ሳልፍ፣ ቅድም እንደተናገርኩት የፊት መታጠቢያ ክሬሞች ለፊታችን ጤናማነት ወሳኝነት አላቸው። በተለይ በሴራቪ የምትጠቀሙ ሰዎች አጠቃቀሙን በየግድ ማወቅ ይኖርብናል። ምክንያቱም የተለያዩ የሴራቪ ምርቶች አሉ። እነዛ የሴራቪ ምርቶች ለየቆዳ አይነታችን የተለያየ ነው ማለት ነው። እነሱን ዛሬ በደንብ አወራችኋለሁ ነግራችኋለሁ። እንግዲህ ከአንደኛው ስንጀምር ሃይድሬቲንግ ፍሻል ክሊነር የምንለው የሴራቪ ምርት አይነት አለ። ይህ የሴራቪ ምርት በብዛት ደረቅ ቆዳ ላላቸው ሰዎች የሚመከር ሲሆን ፊታቸው ሞይስቸራይዝድ እንዲሆን ወይም ደግሞ ቅባታማ እንዲሆን ያደርገዋል ወይም ደግሞ ፊታቸው ላይ ያለውን ቅባት በብዛት ተገፎ እንዳይወጣ ወይም እንዳያልቅ ስለሚያደርገው በብዛት ፊታችሁ ደረቃማ የሆኑ ሰዎች መጠቀም ያለባችሁ የሴራቪ ምርት ሃይድሬቲንግ ፋሽል ክሊንሰር የተባለውን መሆን መቻል አለበት። ስለዚህ በምትገዙበት ጊዜ ለእናንተ የሚሆነውን የሴራቪ ምርት መግዛት ይኖርባቸዋል ማለት ነው። በሁለተኛ ደረጃነት ደግሞ ፎሚንግ ፋሽያል ክሊንሰር የምንለው አለ። ይህ ፎሚንግ ፋሽያል ክሊንሰር የምንለው ደግሞ ቅባታማ ቆዳ ላላቸው ሰዎች የሚመከር ሲሆን በብዛት ቅባታማ ቆዳ ያላቸው ሰዎች በዓለም አቀፍ ደረጃም በሀገራችንም እንደሚበዙ ይታወቃል። ስለዚህ ቅባትን በማስወገድ መጠነኛ የፊት ወዝ እንዲኖረን ስለሚያደርግ እና ፊታችንን እንዳይጎርባበት ይህ ምንድን ነው እንዳይቆሽሽም በዛ ላይ ደግሞ ቆዳችን እንዳይበላሽ እንዳይሰነጣጠቅ ስለሚያደርገው ይህንን ብትጠቀሙ የተሻለ ነው ማለት ነው። ምክንያቱም ሞይስቸራይዝድ የሆነውን የቆዳውን ክፍል መጠኑን በመቀነስ ወይም ደግሞ ይሄ ይዘቱን በመቀነስ ኖርማላይዝድ ያደርገዋል ማለት ነው። ስለዚህ ፎሚንግ ፋሽል ክሊንሰርን ብትጠቀሙ የተሻለ ይሆናል ማለት ነው። ሌላኛው ሪኒዊንግ ኤሴ ክሊንሰር የምንለው ሲሆን ይህ ደግሞ በተለይ በወጣትነት ዘመን ወይም ደግሞ በጉርምስና እድሜ ላይ የሚፈጠር የቡግር ፊታችን ላይ የሚወጣ ቡግር ይኖራል። ይህ ቡግር በሚኖርበት ጊዜ ቡግርን ለማጽዳት ወይም ደግሞ ለማስወገድ በበቂ ሁኔታ ያገለግላል ማለት ነው። ስለዚህ ወዳችን ላይ ያሉትን አላስፈላጊ ወይም ደግሞ ዴድ ሴሎችን በማከም በማስወገድ ና አዳዲስ ሴሎች ኩሬት እንዲደረጉ እና ፊታችን ወደ ነበረበት ቦታውና ሁኔታው እንዲቀየር ስለሚያደርገው ይህንን የሲራቢ ምርት በተጠቀሙ ፊታችሁ የተስተካከለና ወጥ ከለር እንዲኖሩ ያደርጋል። ስለዚህ ውድ የዩትዩብ ቻናል ቤተሰቦቼ እነዚህን ሶስት አይነት የሲራቪ ምርቶችን በመጠቀም እንደየቆዳ አይነታችን ቆዳችን በተለይ ፊት ቆዳችንን መጠበቅ እንችላለን። እንዲሁም ደግሞ አላስፈላጊ ወጪዎችንም ከመከላከል አንጻርም ከፍተኛ ሚና ስላላቸው የምንጠቀማቸውን ክሬሞች መጀመሪያ ለቆዳ አይነታችን ይሆናሉ ወይስ አይሆኑ የሚሉትን ቼክ ማድረግ ይኖርባችኋል። በሌላ ቪዲዮ ተመልሼ እስከምመጣ ቻናሉን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉ። ቻው ቻው። ሰላም፣ ጤና ይስጥልን። ውድ የዩቲዩብ ቻናል ቤተሰቦቼ፣ ይህ ጤናማ ህይወት ነው። እንኳን ደህና ወደ ጤናማ ህይወት የዩቲዩብ ቻናል መጣችሁ። በዛሬው ቪዲዮአችን የፊት መታጠቢያ ክሬሞችን በተመለከተ እንነጋገራለን። እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትቆዩ የጋበዝኩኝ። በቀጥታ ወደ ቪዲዮ ከማለፌ በፊት ለዚህ ቻናል አዲስ ከሆናችሁ እንኳን ደህና ወደዚህ ዩቲዩብ ቻናል መጣችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁ እንዳትረሱ። ለማንኛውም ጥያቄ ኮሜንት ቦክስ ላይ ያስቀምጡልኝ። ቴሌግራም አካውንቴንም አስቀምጫለሁ እሱንም ጆይን በማድረግ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። እንግዲህ በቀጥታ ወደ ዛሬው ቪዲዮ ሳልፍ ቅድም እንደተናገርኩት የፊት መታጠቢያ ክሬሞች ለፊታችን ጤናማነት ወሳኝነት አላቸው። በተለይ በሴራቪ የምትጠቀሙ ሰዎች አጠቃቀሙን በየግድ ማወቅ ይኖርብናል። ምክንያቱም የተለያዩ የሴራቪ ምርቶች አሉ። እነዛ የሴራቪ ምርቶች ለየቆዳ አይነታችን የተለያየ ነው ማለት ነው። እነሱን ዛሬ በደንብ

እንግዲህ ከአንደኛው ስንጀምር ሃይድሬቲንግ ፊሻል ክሊነር የምንለው የሴራቪ ምርት አይነት አለ። ይህ የሴራቪ ምርት በብዛት ደረቅ ቆዳ ላላቸው ሰዎች የሚመከር ሲሆን ፊታቸው ሞይስቸራይዝድ እንዲሆን ወይም ደግሞ ቅባታማ እንዲሆን ያደርገዋል። ወይም ደግሞ ፊታቸው ላይ ያለውን ቅባት በብዛት ተገፎ እንዳይወጣ ወይም እንዳያልቅ ስለሚያደርገው በብዛት ፊታችሁ ደረቃማ የሆኑ ሰዎች መጠቀም ያለባችሁ የሴራቪ ምርት ሃይድሬቲንግ ፋሽያል ክሊንሰር የተባለውን መሆን መቻል አለበት። ስለዚህ በምትገዙበት ጊዜ ለእናንተ የሚሆነውን የሴራቪ ምርት መግዛት ይኖርባቸዋል ማለት ነው። በሁለተኛ ደረጃነት ደግሞ ፎሚንግ ፋሽያል ክሊንሰር የምንለው አለ። ይህ ፎሚንግ ፋሽያል ክሊንሰር የምንለው ደግሞ ቅባታማ ቆዳ ላላቸው ሰዎች የሚመከር ሲሆን በብዛት ቅባታማ ቆዳ ያላቸው ሰዎች በዓለም አቀፍ ደረጃም በሀገራችንም እንደሚበዙ ይታወቃል። ስለዚህ ቅባትን በማስወገድ መጠነኛ የፊት ወዝ እንዲኖረን ስለሚያደርግና ፊታችንን እንዳይጎርባበት ይህ ምንድን ነው እንዳይቆሽሽም፣ በዛ ላይ ደግሞ ቆዳችን እንዳይበላሽ እንዳይሰነጣጠቅ ስለሚያደርገው ይህንን ብትጠቀሙ የተሻለ ነው ማለት ነው። ምክንያቱም ሞይስቸራይዝድ የሆነውን የቆዳውን ክፍል መጠኑን በመቀነስ ወይም ደግሞ ይሄ ይዘቱን በመቀነስ ኖርማላይዝድ ያደርገዋል ማለት ነው። ስለዚህ ፎሚንግ ፋሻል ክሊንሰርን ብትጠቀሙ የተሻለ ይሆናል ማለት ነው። ሌላኛው ሪኒዊንግ ኤሴ ክሊንሰር የምንለው ሲሆን ይሄ ደግሞ በተለይ በወጣትነት ዘመን ወይም ደግሞ በጉርምስና እድሜ ላይ የሚፈጠር የቡክር ፊታችን ላይ የሚወጣ ቡግር ይኖራል። ይህ ቡግር በሚኖርበት ጊዜ ቡግርን ለማጽዳት ወይም ደግሞ ለማስወገድ በበቂ ሁኔታ ያገለግላል ማለት ነው። ስለዚህ ቆዳችን ላይ ያሉትን አላስፈላጊ ወይም ደግሞ ዴድ ሴሎችን በማከም በማስወገድና አዳዲስ ሴሎች ክሬት እንዲደረጉና ፊታችን ወደ ነበረበት ቦታውና ሁኔታው እንዲቀየር ስለሚያደርገው ይህንን የሲራቢ ምርት ብትጠቀሙ ፊታችሁ የተስተካከለና ወጥ ከለር እንዲኖሩ ያደርጋል። ስለዚህ ውድ የዩትዩብ ቻናል ቤተሰቦቼ እነዚህን ሶስት አይነት የሴራቪ ምርቶችን በመጠቀም እንደ የቆዳ አይነታችን ቆዳችን በተለይ ፊት ቆዳችንን መጠበቅ እንችላለን። እንዲሁም ደግሞ አላስፈላጊ ወጪዎችንም ከመከላከል አንጻርም ከፍተኛ ሚና ስላላቸው የምንጠቀማቸውን ክሬሞች መጀመሪያ ለቆዳ አይነታችን ይሆናሉ ወይስ አይሆኑ የሚሉትን ቼክ ማድረግ ይኖርባችኋል። በሌላ ቪዲዮ ተመልሼ እስከምመጣ ቻናሉን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉ። ቻው ቻው።